እንዲያው ቤታ ግን የተረገመ ሴትዮ፣ እንዲያው ምን ይሻልሻል? ልቤን አስደነግጣችሁኝ። አታውቂያቸውም እነዚህ ማህበረሰብ አምስት አመት ሙሉ አንቺ ብስብስ አንተ ትብስ እየተባባልን አይደለ እንደ ቀጠለው። ቤታየ ከዩቲዩብ ላይ ሌላ ሰው ማለቆ ሰው ነው የሚመስለው። ወይኔ ልቤ ደነገጠ። ከመቼ ጀምሮ ከመቼ ለዛ ነገር ያልደነገጠ አሁን ልቤ ሲደነግጥ ሰው ኮመንት አድርጎ፣ እንደው ምን አይነት ሰው ነኝ? በፈጣሪ ስም ምን አይነት ሰው ነኝ? ሾቃካ እዚህ የምታያቸው ጋለሞታ፣ እዚህ ደግሞ የምታያቸው ደግሞ የሚወዱ ሰዎች ናቸው። መተው ኮመንት ላይ ቤታየ ደህና ነሽ ብሎ የጻፉት ልቤ ደነገጠ። ቀር ልቤ መታ ገብቻለሁ። ገብተሻል። ገብተሽ እኮ ነው እኮ ዲቦራ የነገረችሽ አንቺ ሰገጤ፣ ገብተሽ እኮ ነው ዲቦራ። ገብተሻል። ቤት ታያለችሽ። ምን አይነት ደነዝ ናት? እሺ በምረው ማቀው፣ ልቤ መታ። በምረው የምታውቂው ዲቦራ ነግራሻለች በድጋሚ እሱማ ፊልተር የለም እናትዬ ለገንዘብ ስትያለ እንዲመጣሽ ሁለት ነገር ወዶ አይሆንም ገንዘብ ወደሽ ፊልተርን ፈልገሽ አይሆንም ቤታየ ሁለት ነገር ጋይስ ተወዶ ይቻላል አይቻልም ወይ ፊልተሩ ምረጪ ቲክቶክ ላይ ተሰንቅረሽ ተቀመጪ ወይም ደግሞ ገንዘቡ ምረጪ ቀለጠ እንዴት አይቀልጥ ሁሉም ሜካፕ ተለድፈሽ እንዴት አይቀልጥ እንዴት አይቀልጥ የእኔ እናት

ከነግንዱን ያጨሸው። ጋይስ ጋይስ፣ ደግሞ ነጃት መጣች። አቤት ነገር! በስመ አብ ወመንፈስ ቅዱስ። ወይ ኔ እናት! በስመ አብ ወመንፈስ ቅዱስ። አቤት፣ አቤት፣ አቤት፣ አቤት፣ አቤት! ለፈጣሪ እንዲህ ተንበርክከሽ በስመ አብ ወመንፈስ ቅዱስ ብለሽ ጌታ ሆይ ሰማይን ብለሽ ብትጸዲ ይሄ ቲክቶክ ማህበረሰብ አፉን ይዘጋልሽ ነበር። በሀይሉ በመድሃኒዓለም ብትይዥ ብለሽ ደግሞ ሁርነኝ ግን መቤት ይቸዋል እብድንም ያስመስለው ግን። ኦኬ ቀርባልኩኝ ቅርብ አልኩኝ። የፊትሽ ብጉር እንዳለ አይደለ እንደ በተርታና በመደዳ የሚቆጠሩት። እኔ እኮ ግር፣ ጋይስ ቀረብኩኝ እንዴ ፍለፊት። አረን እንዲ ያለት ብጉር አልቀረ ማዲያት አልቀረ ፊትሽ እየታየ አህያ። እሺ፣ ረ፣ እሺ፣ ሳቅ ነው የሚመጣ፣ ሳቅሽ ነው የሚመጣ። እኔ ገጣጣ፣ ገንዘቡ ነው የሚያስቅሽ፣ ወደፊት የምትበየው ገንዘብ። የኔ እናት ሳቂ፣ ቤት ታጊ። የሚያስቅሽ ገንዘብ ወደፊት የሚመጣው የሚመጣው ገንዘብ ስታስብ ፍልቅልቅልቅልቅ እያልሽ ነው። ረስ አጠር አድርጌ ነው ዘርዘር የማደርገላቸው ሁሉንም አላወራ ወራን ሾካካ ወይኔ ገብርኤል፣ ምን አይነት ሾክ ገባ ገባ እያሉ ነው። በሰብ አንድ ሰው አልቆመችም። እናንተ ግን አንድ በኮመንት ተነኮሳት። በኮመንት እና ምን ይጠበስ ይሄ ማህበረሰብ። በፊልተር ወጣሽ አልወጣሽ፣ ይሄ ማህበረሰብ ምን ያድርግሽ? ታዲያ ምን ያድርግሽ? ምን ይጠበስ? እኔ እኮ ምን ጉርናት ደግሞ አይኔ

ቲክቶክ ይግደላይ! ቲክቶክ ማ ሰባት ጊዜ እንደ እባብ ጭንቅላትሽን ቀጥቅጦ ገሎ ጥሎሻል። ቲክቶክ የሚባል አፕ ሮጠሻ አደል? እንደ ዩቲዩብ ቲክቶክ እንዲገልሽ የፈለግሽው ቤታ፣ ለምን ትሳቀቂ ያለሽ? በራስሽ በውበትሽ አትተማመኝም፣ በተፈጥሮሽ አትተማመኝም። ሰው ስታገኘ አበበ ይበሉሽ ተኮላ ማንነትሽን ይዘሽ መቅረብ አለብሽ። ምንድን ነው የሚያስፈራሽ? መንፈስ ቅዱስ ነገ ግን ስቀጣቀጥ ምጭ ስነ ዲቦራ ጋር ሄድ ወይ ወይ ወይ ወይ፣ አንቺን ለሰማሁት ልቤ ዝቅ አለ እያሉ ነው ቲክቶክ ላይ የሚቀጠቅጧችሁ። ማህበረሰቡ አሁን እንደዚህ ነው። ማህበረሰቡ ሲቀጠቅጣችሁ እንዲህ እያለ ነው። እኔ ቤትታየን በጣም ነው የምወዳት። እንዲህ እያለ ነው ማህበረሰቡ ሲቀጠቅጣችሁ። ትምህርት ልስጣችሁ ብዬ እንጂ አሁን በቁም ነገር ራሴ የምሰድብ ይመስላችኋል? በቃ ቁጭ ብላችሁ ራሷን ትሰድባለች። እቺ ሴትዮ ከፈሷም ከራሷም የተጣላች ናት። እንዴት ነው ከእሷ የምትጋጩት ብላችሁ ልታስቡ ትችላላችሁ። ደግሞ ታስባላችሁ። አበሻ ናችሁ። ባህላችን ነው። አይደለም ጋይስ? እንዲህ ነው እያለችሁ የምትሰድቡኝ። አመሰግናለሁ። አቤት አቤት አቤት፣ ቤት አንድ ቀን ዩቲዩብ ላይ ብትገባ ተቀናቃኝ በዛባት። ልትካፈሉ የሚሰጠኝን ለስንት ላካፍለው? ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ።